ቤተሰብ ዛሬ እንግዲህ በሄሉና በእንዳልክ እኔ የመጣሁት በመጀመሪያ ትናንትና በሰራው ቪዲዮ ያው ብዙዎቻችሁ ኮሜንታችሁ ገርሞኛልም አስቆኛል። በልጆችሽ ድረስ በሄሎ የደረሰው በአንቺ ድረስ ሴት አይደለሽም ወይ ያላችሁ፣ ሚዛናዊ ያለሆናችሁና ቪዲዮን እስከ መጨረሻው ያልሰማችሁ ወንም ደግሞ ሰምታችሁ ማመዛዘን ያቃታችሁ አይደለም። እኔ ቀርቶ ቪዲዮን እንኳን የሰራው ባለቤት እንዳልክ እንኳን ሄሉ ብሎ አልጠራም። ይሄ ልጅ አይደል እንዴ? እንኳን እኔ ማለት ነው። ሲቀጥል ደግሞ ያኔ ሄሉና እንዳልክ አብረው በነበሩ ሰዓት የእንዳልክም ሄሉ አድናቂ ነበራችሁ። ሌላው ደግሞ እኔ ሄሉ ብዬ አልጠራውም። እኔ ከእናንተ በላይ ሄሉን የማደንቃት የመወዳት የማከብራት ኮንፊደንስ ያላት ልጅ በራሷ የምትተማመን ናት። የእናንተ ኮሜንት ግን ቪዲዮ በሰራው ሰው በእሷ ቪዲዮ ውስጥም ገብታችሁ የምትናገሩት ነገር ልጅቷን እንደውም ከቤት ተቀምጣ እንደቀረች የበለጠ ቅስሟ ተሰብሮ ወርቃ የቀረቻል ነው። እናንተ ኮሜንታችሁ የሚያሳዝነውና ሚዛናዊ እንዳልሆናችሁ ነው። እኔ በደንብም ቪዲዮ አዳምጣችሁ አለመረዳት ችግር አለባችሁ። አንዳንድ ልጆች ማለት ነው እና፣ እኔ ጋየት ኮሜንት ያ ነው እንዳልክ ጋ የደረሰው ነው፣ ዛሬ እኔ ጋ የደረሰው። እኔ ምንም አይመስለኝም። አይደለም እኔ ቺ ትንሽ ይሄ ሰብስክራይብ ያዝኩ ዩቱብ ቻናል ተውና፣ ትልቅ ሚዲያ ያለውም እንኳን ብዙ ተብሏል አይደል? እኔ ምንም አልመሰለኝም። እንደውም ስቅ ያለው እግዚአብሔር። ምክንያቱም ምናል ሚዛናዊ እንዳልሆናችሁና ምናል ቪዲዮ አዳምጣችሁ በደንብ እንደማትጨርሱ ነው የተረዳኋችሁ። እና ሀሳቡ አይገባችሁም። እኔ ሲቀጥል ሄሎ አላልኩም ስለ ሄሎ ያውራ ስለማላውቅም፣ ግን ስሜታዊ አትሁን እንዳልክ። አንተ አይደለም መቶ ዘጠና 9900 ሰብስክራይብ ያዝክ ቀርቶ ቲኒ ሰብስክራይብ የያዘን እንኳን ብዙ እናስተናግዳለን ስልክ በመስበር ብዙ ነገር በመሆን የሚቀየር ነገር የለም ስሜታዊ አትሆነ እውነት ነው ትዳር ከእግዚአብሔር ነው ትክክል ነው ያም ትክክል ነው ና ያልኩት እኔ ሄሎ አላልኩም እሱ ሄሎ አላለምና እናንተ ኬት አምጥታችሁ ነው የሄሎን ስም እየጻፋችሁ ልጅቷን ልክ ተሰብራ ቤት የቀረች ያል አርጋችሁ ልጅቷ እኮ ጀግና ልጅ ናት አይደለም በእንዳልክ በናቲ እንኳን በመጀመሪያ ፍቅረኛ እንኳን ተጎድታ ተሰብራ ቤት ውስጥ ያልቀረች ጀግና ሴት ናት። እና ኮሜንታችሁ የበለጠ ሌሉ የደግፋችሁ ይመስላችኋል እንጂ ልጅቷ አእምሮዋም ልቧም ተሰብሮ ቤት ውስጥ ጥቅልል ብላ ቁጭ ያለች አይነት ሴት አድርጋችሁ እየሳላችሁ ኮሜንት የምታስቀምጡ ሰዎች ወደ ራሳችሁ ተመለሱ። እውነት ይደብራል። እኔ ከእናንተ የበለጠ ሄሉን እማቃት ከናቲ ጋር በምትሰራው ፕራንክ በጣም የምወዳላት ነው። በጣም ደስ የምትለኝ ኮንፊደንስ ያላት፣ በራሷ መተማመን ያላት ጥግ ድረስ ማትሰበር የትኛውን ፈተና ቢመጣ ተሰብራ ማትቀር ልጅ ናት ና ያችን ሄሉ ነው ማቃት። እኔ እንደናንተ ሰብር ያስቀመጥኳት ሄሉ የለችም እና እንዳልክም ሄሉ ብሎ አልጠራም። እኔም ሄሉ ብዬ አልጠራው ምን እናንተ አሮጊት ናችሁ ኮሜንት ምጽፉ? ልጆች በልጆች ሽ ድረስ በአንቺ ድረስ ሴት ልጅ አይደለች። አረ ምን የማትሉት ነገር የለም። እና ፈታ ነው ያደረጋችሁኝ። እኔ ኮሜንታችሁ ፈታ አድርጎኛ። ምክንያቱም ሰው በሌለበት ሲቀመጥ ዘና ነው የሚለው። እኔ አሁን እናንተ ባስቀመጣችሁት ኮሜንት ላይ ስለ ሄሉ ተናግሬ ቢሆን አዎ፣ በራስ ያዝናሉ፣ በራስ ያፍራሉ። ግን ሄሉ ብዬ አልጠቀስኩም። እኔ ብያለሁ፣ እንዳልክ የተናገረው ንግግር ስለ ሄሉ ይሁን አላውቅም። ግን እንዳልክ ለምንደ ስሜታዊ ትሆናለህ? አይደለም እናንተ ዩቱብ ቻናል ያስክ ሰው ቀርቶ ትንንሽም ብዙ ነገር ያስተናግዳሉ ብያለሁ። አንዳንድ ንግግሮች ቅስም ይሰብራሉ። አዎ ይሰብራሉ የሰው ቅስም። ግን እኔ ከሄሎ ጋ ይሁን እንኳን እኔ ሄሎ ራሱ ከእንዳልክ ጋ የነበራትን ግንኙነት ረስተዋለች። በቃ ያለፈ ላይፍ ነው። የራሷ ኑሮ እየኖረች ነው። ከቤተሰብ ጋር ዘናፈታ እያለች ነው። ከእናቷ ጋ እየመጣች ነው። በቃ ምንድን ነው እናንተ ትዘጉም። እንደተዘጋ ምዕራፍ ልጁ ከማንም ጋ ይሁን ከማንም ጋር የተናገረውን እኔ ለሱ ማጠንከሪያን የተናገርኩት እንጂ ለሄሉ አይደለም። እና አንዳንዴ ሚዛናዊ መሆን ማዳመጥ፣ በጣም ማስተዋል። ከመሃል ላይ አንዱ ኮሜንት ብቻ ነው፣ በቃ ሆነም አልሆነም አንዱ ኮሜንት። ጥሩ ሀሳብ ያላት ልጅ አይቻለሁ። እንደዚ አይነት ኮሜንት ጻፉ። ካልቻላችሁ ውስጥ ዝም ብላችሁ አዳምጣችሁ ውጡ፣ ያስገደዳችሁ የለም። እውነቴን ነው የምላችሁ። እና ደግሞ ከስድብ ምንም አይገኝም። እኛ እንዲህ በስድብ ድግሪ ጭነና ነውር እኮ ነው በጣም ኖር እኮ ነው። ስድብ ሀሳብ ላይ ሀሳብ መስጠት ነው በቃ። እርግማን ደግሞ እንዳሮጌት እኔ በእርግጥ ነው እናንተ እርግማን የተማ አደርሰኝ ችግር የለውም ግን ቢሆንም አንዳንዴ ሚዛናዊ መሆን። እኔ ሄሎን አደንቃታለሁ እወዳታለሁ። ከእንዳልክ ጋር ያላት ላይፍ እየተዘጋ ነው። የራሷን ህይወት ፍትክ ብላ ፏ ብትን ብላ እየኖረች ነው። እናንተ ይልቅ በኮሜንታችሁ ተሰብራ የተቀመጠች ያል እያደረጋችሁ ውስጣችሁ ባስባ ጥሩ ነው ሲቀጥል ደግሞ ለእሱ ያዘጋጀላትን እግዚአብሔር ያውቃል፣ መልካም ነገር ነው። ማንም ሰው ቢገፋት፣ ማንም ሰው የገፋው ቢመስለው፣ እሱ የሆነ ሰዓት ወደ ከፍታ ወጥታ የምትገኝ ልጅ ናት። ልጅቷ ጠንካራ ናት። እኔ እንደዚህ ነው መስላት፣ እንደናንተ አልስላትም። ና ልጅቷን የባሰ ባት ታደክማት በኮሜንታችሁ ጥሩ ነው ብዬ ነው ማስበውና አንዳንድ ኮሜንቶች ምናልባት እንደዚህ አይነት አስተሳሰብ ልጅቷ ወርቃ ደቃ ቤት ውስጥ የተቀመጠች አርጋችኋል። ኮሜንት አትጻፉ፣ አታልቅሱብን። ልጅቷ ጀግና ናት። አሁንም እየሰራች ነው። ከቤተሰብ ጋር ዘና ፈታ እያለች ነው። በቃ ምንድን ነው ለእሷ የተዘጋጃለ። ስለዛ ሄሉን ከእናንተ በለጠን የመወድ